የጌታ ስም የተባረከ ይሁን። ሰላም፣ የኮቨናንት አይስ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብዙ ጊዜ ስለሆነኝ በጣም ይቅርታ፣ በተለያዩ ጉዳዮች ቢዚ ሆኜ ከእንደገናም ደግሞ በጣም ይቅርታ። ኤኒዌይስ ግን በብዙ ድካምና በብዙ ጣር ውጣ ውረድ ውስጥ ስለነበርኩኝ ወደ እናንተ መልእክቱ ማድረስ አልቻልኩም። እግዚአብሔር ግን ረድቶኝ ዛሬ ይህንን ቃል ወደ እናንተን ለማድረስ እግዚአብሔር ስለረዳኝ እግዚአብሔር መጀመሪያ አመሰግነዋለሁ። እናንተም እየሰማችሁ ስላላችሁ አመሰግናችኋለሁ። ያቆም ነው ባለፈው አራት ወር ኦልሞስት አራት ወር ሆኖናል ካቆም ነው። እናንተ ማንበብ እንደቀጥላቸው አምናለሁ። ምናልባት እኔም ሌሎች ክፍሎች ላይ እያተኮርኩ እያነበብኩኝ ነበረ ግን አገልግሎቱን ወደዚህ ለማሰራጨት ብዙ ድካም ስለነበረብኝ አልቻልኩም፣ እና ለዛ ይቅርታ እጠይቃለሁ። እናንተን የጀመርነውን እግዚአብሔር ይረዳናል፣ እንጨርሰዋለን። መዝሙረ ዳዊት ምዕራፍ አምስትን አጥንተናል። ምዕራፍ ስድስት ላይ ነን። የጌታ ስም የተባረከ ይሁን። ትንሽ ደቂቃ እንጸልይና ቃሉን አነባዋለሁ። ቅዱስና ምረት ብዙ የሆን ከአባትና አባታችን ሆይ እናመሰግንሃለን በነገር ሁሉ ስለረዳሃን እናመሰግንሃለን። በነገር ሁሉ ስለአገስቀና አከብርሃለሁ። አቅም ጉልበት ስለሆንክን እናመሰግንሃለን። እስትንፋስን ስለሰጠን እድልን ስለሰጠ ንድልን ስለሰጠ እናመሰግንሃለን። አባቶ በጸጋ ዙፋን ፊት በእምነት ቀርበናል። ጌታ ሆይ አሁን ከምናደበው ቃል የተነሳ መጠንከር ይሆንልን መበርታት ይሆንልን መዝለቅ ይሆንልን። አባት ሆይ ቃልህ ሁለት አፍ ካለው ሰይፍ ልቅ ይስላልን ጅማትና ቅልጥምን እስኪለይ ድረስ ይወጋል እንደሚል ጌታ ሆይ አሁን ጌታ ሆይ ክፍተት ባለበት ነገር ሁሉ ቃልህ እንዲመረምረን ጌታ ሆይ ጸልያለሁ። በእያንዳንዳችን ህይወት ውስጥ ያለውን ጌታ ሆይ ክፍተት ደግሞ ስለምትሞላ መሰግንሃለሁ። አባቶ ለእኔ ለምናገረው ጸጋህን አብዛልኝ። አባቶ ሆይ እንዴት ማንበብ እንዳለብኝ እንዴት ማብራራት እንዳለብኝ አላቅም። መንፈስ ቅዱስ አንተ እንድትገልጥልኝ ይጸልያለሁ። ለሚሰሙት እህቶቼና ወንድሞቼ ደግሞ ጌታ ሆይ ጸጋህን እንድታበዛላቸው ጌታ ሆይ ጸልያለሁ። በማስተዋል እንዲሰሙ ጌታዊ የሰሙት ቃል ደግሞ በእምነት ከእነሱ ጋር እንዲዋሃዳቸው እንደተረዳቸው ጸልያለሁ። ጊዜውን ሁሉ ለአንተ አደራ አሳልፈን ሰጠን። በጌታችን በመድኃኒታችን በኢየሱስ ስማሚ። ጌታ የተባረክ የሆን ማቴዎስ ወንጌል የይቅርታ የመዝሙረ ዳዊት ምዕራፍ ስድስት ቁጥር አንድ ጀምሮ አነባዋለሁ። ለመዘምራን አለቃ በበገናዎች ስለ ስምንተኛው የዳዊት መዝሙር። አቤቱ በቁጣህ አትቅሠፈኝ፣ በመዓትህም አትገሥጸኝ። ድዊ ነኝ እና አቤቱ ማረኝ፣ አጥንቶቼ ታውከዋል እና ፈውሰኝ። ነፍሴም እጅግ ታውካለች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አደናት ስለ ቸርነትህም አደነኝ። በሞት በሚያስብህ የለምና፣ በሞትህ የሚያስብህ የለምና፣ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜ ያለው ለሊቱን ሁሉ አልጌን አጥባለሁ በእንባዬ መኝታዬን አረሳለሁ። ዓይኔ ከቁጡ እንባይ የተነሳ ታወቀች፣ ከጠላቶቼ ሁሉ የተነሳ አረጀው። አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ በፍጥነትም ይፈሩ፣ ይላል እግዚአብሔር ቃል። ጌታ ኢየሱስ የተባረከ ይሁን። እንግዲህ ቃሉን እናነብና ቃሉን በገባኝ መልኩ ለማብራራት ሞክራለሁ። እንግዲህ ዳዊት በበገና የዘመረው መዝሙር ነው። እንግዲህ ምዕራፍ ስድስት ማለት ነው። ከዚህ በፊት ምዕራፍ አምስት ላይ ቃሌን አድምጥ ጩኸቴን አስተውል ልመና እያቀረበ ነበረ። ዳዊትን እንደምናውቀው ልቡ ምልስና ወደ እግዚአብሔር የሚሮጥ ልብ ያለው ሰው ነው። እንደ ልብ የተባለለት ሰው ነው እና ጥፋትም በሰራ ጊዜ ወዲያውኑ በቁጣ አትቅሠፈኝ፣ በመዓት አትገሥጸኝ። እኔ ዝቅ ያልኩ ነኝ፣ ዝቅ ያልኩ ነኝ። ራሱን እያዋረደ እንደነበር በእግዚአብሔር ፊት ራሱን በእግዚአብሔር ፊት እያዋረደና ዝቅ ዝቅ እያደረገ እንዳለ እና ያለ አያችሁ እኔ ይህንን ከህይወቴ ጋር ሪሌት ሳደርገው እና እንግዲህ እኔ ቃሉን ሳነበው ብዙ ጊዜ ከህይወቴ ጋር ነው ሪሌት ማደርገው። እንግዲህ እዚህ ጋር ዳዊት ምንድን ነው ያደረገው እና እኔ ምን ማድረግ እችላለሁ የሚለውን ነገር ብዙ ጊዜ ያስባለሁ። እና ሁል ጊዜ ኃጢአት ስንሰራኛ እንደ ሰው ምንድን ነው ማድረግ ያለብን? ቀጥተኛ እርምጃችን ምን መሆን አለበት? ከፊቱ መራቅ ነው የሚሻለን ወይስ ወደፊቱ መቅረብ የሚለው? እያሰብኩኝ ነበር። አሁን የመጣልኝ በነገራችን ላይ ይህንን ቪዲዮ ሲሰራ በዚህ በአራት ወር ውስጥ በጣም በብዙ ከፍታ በብዙ ዝቅታ ውስጥ፣ በብዙ ሀዘን በብዙ ደስታ ውስጥ አልፍ ያለውና በብዙ ደግሞ ኃጢአት መውደቅ ውስጥ በብዙ መነሳት ውስጥ አልፍ ያለውና ጌታ ደግሞ አሁን ደግሞ በቃ ቃሉ እንዳነበረው ሲረዳኝ ወደ እናንተም እንዳስተላልፍ ጸጋውን ያበዛልኝ እሱ ነውና። ለእኔም ብጸልዩልኝ ደስ ይለኛል፣ እኔም ለእናንተ እጸልያለሁ። ጌታ ይረዳናል፣ አብረን እናድጋለን። ምንድን ነው የሚለው? በቁጣ አትቅሰፈኝ፣ በማዕት አትገጽጸኝ። ድዊ ነኝ፣ አቤቱ ማረኝ፣ አጥንቶች ታወከዋል እና ፈውሰኝ። ነፍሴም እጅግ ታወቀች። እንደዚህ አይነት ሲቹዌሽን ውስጥ ገብተን እናውቃለን ወይ ብለን ራሳችን ምን ጠይቅ ደስ ይለኛል። እኔ ይህንን ቃል ሳነብ ምዕራፍ ስድስትን ሳነብ ራሴን እያስገብቼበት በዳዊት በዳዊት ማንነት ውስጥ ወይም ደግሞ በዳዊት ያለበት ሁናቴ ውስጥ ራሴን አስገብቼ እያየው ነበርና በቃ እንደዚህ ያልኩባቸው ሰዓቶች አሉ። አንዳንድ ጊዜ የማልፈልገውን ነገር አድርግና ከእግዚአብሔር ከራኩኝ በኋላ እግዚአብሔር ሆይ እባክህን አንሳልኝ፣ እባክህ ይቅርብልኝ፣ እባክህ ከኔ ያጠራቅላሉና እባክህ ምሕረትህን ከኔ አታርቅብኝ። በቃ በቁጣህም አትክሰት፣ አትቆጣኝ፣ አባቶ አቅቶኝ ነው ብለዋለሁና። በቃ እኔ ድውይ ነኝ፣ አቤቱ ማረኝ የታመምኩኝ ታመሜ ነው እንጂ ያውቄ አይደለም። አይታችሁ ከሆነ ድውይ ታሞ ነው ገብታችኋል። የሆነ የታመመ ክፍል ሲኖራችሁ ወይ የሆነ ቆሰለ ፓርት ሲኖራችሁ አንዳንድ ጊዜ ምንድን ነው የምታደርጉት? ያንን ቁስል ለመንከባከብ ጊዜ ሊፈጅባችሁ ይችላል። አንዳንዴ ሊያመረቅዝም ይችላል አይደለም? ግን በጊዜው ደግሞ ይፈወሳል ያ ቁስልና አባቶ እባክህን ማረኝ፣ እባክህን አውቄ አይደለም አደርገው። የሚል አይነት ስሜት ይመስላል። አንዳንድ ጊዜም ግን አውቀን ምን እናደርግ እንችላለን፣ እና አውቀን ራሱ አድርገ ነው። ጌታ ደግሞ መሀሪ ነው፣ ግን ምህረቱ ደግሞ ሁሉ ጊዜ ያስፈልገናል። ምህረቱ ነው በቃ የሚያኖረን ማለት ነው። ማለዳ ስንነሳ ሁሉ ጊዜ ምህረትን ነው መጠየቅ ያለብን፣ ምህረት አባት ወይ። ስንተኛም ደግሞ ስለ ምህረት አመሰግናሃለሁ ብለን ነው መተኛት ያለብንና። ነፍሳችንን ከሁከት የሚያነጻ ከሁከት የሚያወጣ ከሁከት ብቻ ሳይሆን ሰላምን የሚሰጥ የእግዚአብሔር መንፈስ ነውና የእግዚአብሔር ምህረት ነው። ምህረቱ ሲበዛልን ነው እንደዚህ ቆመን የምናውራው እኔ እናንተም ቃሉን መሰቡት እም ቃሉ እንደዚህ ዲስከስ ለማድረግ የማውራው ምህረቱ በዝቶልን ነውና፣ አሁን ስለ ምህረቱ እናመሰግነዋለን ስለበዛልን ምህረትን ቁጥር ሶስት ላይ ነፍሴ እጅግ ታወቀች። አንተም አቤቱ እስከ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴን ማድናት፣ ስለ ቸርነትህ ማድነኝ። በሞት የሚያስብህ የለምና፣ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክም ያለው፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባይ ምን አርሳለሁ። አይኔን ከቁን ከቁጦን ባ የተነሳ ታወቀች፣ ከጠላቶቼ ሁሉ የተነሳ አረጀው። አመጻን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የልቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግ የሚጎስኩሉ ወደ ኋላ ይመለሱ በፍጥነትም ይፈሩ። ቃሉ በጣም የሚነካ ቃል ነው። ምን ያህል ዳዊት ሌሊቱን ሙሉ እንቅልፍ እንዳጣ እናያለን። ሌሊቱን ሁሉ አልጋዬን አጥባለሁ በእንባዬ መኝታዬን አርሳለሁ ይለን ምናልባት ይሄ በአንዳንዶቻችን ህይወት ላይ አልፎ ሊሆን ይችላል። የእግዚአብሔርን ምህረት ፈልገን ቀንና ሌሊት እሱን አናሳዘነውን ብለን ቃል ገብተን ከእንደገና አሳዘነነው፣ ካበቃም በኋላ ያንን የኃጢአት ድርጊት ካደረግን በኋላ እንወቀስና ከእንደገና ራሳችንን እንወቅሳለን እና ምህረት የማይገባ መስሎ ይታየናል። በእርግጥም ከሰራነው አንጻር ምህረት አይገባንም። ግን እግዚአብሔር ደግሞ ብቆ አደረገን፣ በልጁ የተነሳ ብቆ አደረገን። ምህረትን ሰጠን፣ ምህረትን አበዛልን፣ ምህረትን አገነነትንና ዳዊት የገባበትን ሲትዌሽን እያንዳንዳችን በህይወታችን አንዴም ቢሆን አጋጥሞናል። እኔም በዚህ በአራት ወር ውስጥ ያጋጠመኝ ነገር ስለሆነ ነው እና ስቲል ነው ዛሬ ድረስ በምህረቱን የቆምኩት። በቃ፣ አጠፋለሁ፣ ወድቃለሁ። እነሳና ምህረቱን እፈልጋለሁ፣ ፊትህን እፈልጋለሁ፣ ማረኝ እላለሁ፣ አለቅሳለሁ። ምህረት የሚያልቅበት ደግሞ እስኪ ይምረኛል። ግን እግዚአብሔርን ደግሞ በማሳዘን ህይወት ውስጥ ደግሞ መቀጠል የለብንም። ጸንተው ደግሞ እንዲያቆመን ቁስላችንን እንዲፈውሰን ደግሞ መሬትን መቀበል አለብን። እግዚአብሔር ደግሞ ይረዳናል፣ ፊቱን ዞር ያደርግልናል። ከዚህ በፊት ያያቸዋቸውን ግብጻዊያን ዳግመኛ አታዩቸውም እንዳላቸው እስራኤላዊያንን ዳግመኛ አላዩቸውም። አትመለሱም እንዳለ እዚህ ጋ አይታችሁ ከሆነ ቁጥር ቁጥር አስር ላይ ጠላቶችን ሁሉ ይፈሩ፣ እጅግም ይጎስጉሉ፣ ወደ ኋላ ይመለሱ፣ በፍጥነትም ይፈሩ። ጠላቶቻችን ያፍራሉ። ጠላቶቻችን ዲያብሎስ ናቸው። ዲያብሎስ ነው ጠላታችን እሱ ያፍራል። እሱና ጭፍራው ያፍራል። እኛ ግን በጌታ ቤት ጸጥታን እንኖራለን። እግዚአብሔር የተመሰገነ ይሁን። ስለበረዛለን ምህረት እናመሰግነዋለን ጌታ። እና ይህን ነው ልላችሁ የፈለኩት ዛሬ። ይሄን ያህል ካየን ይበቃናል። ምዕራፍ ስድስትን አይተናል። በእውነት ለዚህ ቀን በቅቼ ይህን ቪዲዮ ሼር ላደረጋችሁ እግዚአብሔር ደግሞ ኃይል ስለሰጠኝ አመሰግነዋለሁ እናንተንም ከልብ አመሰግናለሁ። ወዳችኋለሁ፣ ጸልላችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ፣ ዘመናችሁ ሁሉ ይለምልም። ይሄ ቪዲዮ የሚያገኘው ሰው ሁሉ በጌታ በኢየሱስ ክርስቶስም ይባረክ፣ በኢየሱስ ክርስቶስም ሕይወቱ በኢየሱስ ክርስቶስም ዘመኑ በኢየሱስ ክርስቶስም በቤት ይለቅ። ጌታ ኢየሱስ ሆይ በአንተ ቤት ይለቅ፣ ይህንን ቪዲዮ የሚሰማ የሚከታተል ሁሉ ዘመኑ በኢየሱስ ክርስቶስም በአንተ ቤት ይለቅ፣ ወጣትነቱ ባንተ ቤት ይለቅ። ሴትም ከሆነች እንደዛ ወጣትነቷ በአንተ ቤት ይለቅ። ጌታ እግዚአብሔር ሆይ ያንተ ፍቅር በኢየሱስ ክርስቶስም ልባቸው ይተከል ይግባ። ጌታ ሆይ ካመጻና ከጥፋት እንድንርቅ ጌታ ሆይ ጸጋህን አብዛለን። ለኔም ለወገኖችም ጸጋህን አብዛለን። አባትይ ይህን ስለምታደርግ አመሰግናለሁ። አባ በነገር ሁሉ ተባረክ። እናመሰግናለን እንወዳለን። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። በዚህ ሳምንት አንድ ቪዲዮ ሌላ ለቃለሁ፣ ተከታተሉኝ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ ትችላላችሁ። አዳዲስ ቪዲዮዎች እንድለቅ አሁን ያው ቃል አልገባ ቶሎ ቶሎ መጣለሁ ብዬ፣ ግን ያው በቃሌ ለመገኘት ሰብስክራይብ አድርጉና የሚለቀው ቪዲዮ ይደርሳቸዋል ማለት ነው። ሁሌ ጠፋው ከምል ማለት ነው። ጌታ ይባርካችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም አሉ።